ወይስ ከካርቱም ድረስ እዚህ የመጣችሁ ለኛ ስትሉ ነው? ለምን ብትሉኝ የምናገረው ማለት ነው። በብሔሬ ትግሬ ነኝ። የተወለድኩትም ሱዳን ገዳሪፍ ተዋዋ በምትባል ቦታ ነው። ስደተኛ እኔ ተሰድጃለሁ ግብፅ ድረስ ማለት ነው። ግብፅ በጥይት ተመትቼ ተመልሻለሁ። እስከ መቼ ነው የምትሰደደው? ሀገሬን ልግባ። ሀገሬን ስገባ ግን ሀገሬ እናቴ ነች። ግን እናት አባቴን የተነጠቁት በስደት ነው። ይህን ደግሞ ታምሜ ምለው እስካሁን ድረስ የምጮኸው ማለት ነው። እ ወንድማችን እሱ ከኋላችሁ መልካሙ አይደል? መልካሙ እዚህ ለእኛ ተጠሪ ሆኖ ከእናንተ ጋር እያሰባባለ የሚኖር ልጅ ነው። እኔ ኢትዮጵያ ለህርስን እሱ እየሰማችሁት ነው። ኢትዮጵያ ስብ እንደዚህ ለአንድ ሰዓታ ደግሞ በኢትዮጵያ ብር ቢሆን በሱዳን ብር መቶ አምሳ ብር አምስት መቶ ብር ክፈል ትባላለህ። እሺ ሌላው ይቀር፣ ሌላው ይቀር፣ እኛ እዚህ ያለው ህብረተሰብ ልማት፣ ልማት አዲ ወዳ ሀዲ ይባላል። ልክ እሱ ላይ እንደተጻፈው ማለት ነው። የኢትዮጵያ ህዳሴ በሀገር ልጅ ይላል። እንወዳለን፣ ሀገራችን እንድታድግ እንፈልጋለን። እማይፈልግ ሰው የለም። ግን ሀገራችን ስታድገው ማንም ይዛ ነው ልጆቿን ይዛ ነው ወይስ ማንም ይዛ ነው? አባታችን ተለቀን፣ እናታችን ተለቀን። ከዚህ በላይኛ ምንድነው? ምን ሆነው አስር ጊዜ መታወቂያ እንላለን፣ መታወቂያ እንላለን። ሁለት መቶ ህዝብ የት እንዳለ አይታወቅም። በስልክ ግን ሲደወልን? አረተሽ ያለው ዛሬ ልብስ እያለበሱ እየወሰዱን ነው። ከዚህ አንስተው አረ የወሰዷቸው ደወልን ነ ሲደውል ግን ምንድን ነው የተባለው? የደረሱበት ቦታ ይነገረልና እንደርሰባቸዋለን። የደረሰው ቦታ የሚገኘው እንዴት ስል ነው? ስር የሚገኘው ግንድ ሲቆረጥ ነው። ግንዱን ቆርጬ ከታች ነው ስሩን የማገኘው። እዚህ ላይ ማን አለ? ከዚህ ነበር መጥቶ ነበር አንድ ጓደኛዬ ቢመጣ ከሌላ አይተዋል። ከኔ ጋር ነበረ የት ሄደ? በዚህ ሂዷል ካልኩ ነው የሚገኘው። ወይስ እሱ የደረሰበት ቦታ ሆኖ ሲድ ሲጮ ለምንድን ነው? እዚህ ላይ ያለው የካርቱም ኤምባሲ ማለት ነው፣ ግብጽ ያለው ሰሃራ በረሃ ላይ ማለት ነው። ግርማ ባልቻ ኤምባሲ ነው የኢትዮጵያ ኤምባሲ አቶ ግርማ ባልቻ ግብጽ ላይ ያለው ሰሃራ ድረስ መጥተው ያነሱ ምን ስለሆኑ ነው? ኢትዮጵያዊ ስለሆኑ ስለተቆራቆር ነው። እዚህ ግን እኛ የሚቆራቆርልን የለም ወይ እሺ እናንተ መጣችሁ አ እናንተ መጣችሁ የመጣችሁበት በጣም ነው የማመሰግነው። ግን እስካሁን ድረስ ማለት ነው እዚህ ቦታ ላይ ህዝቡ የሚጮኸው ሀገሪቱ ላፍ ለማ ፈልጎ ሳይሆን እንድት ለማ ይፈልጋል። ግን ምን ይዤ ልግባ የሚለውና ያለ እዚህ ሲነሳ አንዲት እህታችን እዚህ ተነሳ መተማ ትሄዳለች። መተማ በምትሄድ ሰዓት ሴት ልጅ ናት፣ እያፋጠጠ እያጋጠጠ ሻንጣው አይቀመል ምን ይላል? እዛ ላይ ምንድነው የምትባል ደግሞ ትልቁ ትልቁ ትልቁ ማለት ነው። መተማ ላይ ቀረጽ ይከፍላል። አንድ ብረት ድስት አስር ብር።